አንዳንድ ጊዜ ጎንበስ ማለት ትንሽነት እንዳይመስላችሁ እሺ፣ ትልቅነትም ጭምር ነው። እና አሁን ጎንበስ ብዬ ስላጠብኳት እኮ እግሬ ያልቆሸሸም ስራል ደስ እንዲልሽ ነው ማለሽ። እና የበኩር ፍቅር ህልሜ፣ የልጅነት ህልሜ የአንተ አይነት ሰው ነበር የምጠብቀው ኖሬ፣ በጸባይ በውበት

ፋሚሊዎች እንዴት ናቸው? በድጋሚ መጥቻለሁኝ። ዛሬ ቤት መግባትም አይቻልም፣ ተከልክሏል። ሩታ ማለት ነው። ከመቼው ከመቅጽበት እዚህ እንደደረሰች አላቅም። ራይዲዛ ምናምን ምናምን ነገር እዚህ ገብታለች፣ ቤት ገብታለች። እኔ ተከትያትን ነው የመጣሁት፣ ግን ደግሞ ምንም በሰዓቱ ልደርስበት አልቻልኩኝም። ወዳጅነት እያለው ለማስቆም ስሞክር አይብላይ ጥላኝ ሄደች። ከዛም በኋላ ደግሞ በራይት ነው ወደ ቤት የመጣችው ማለት ነው። አሁን ራሱ እንዴት አድርጌ ነገሩን ሰላም እንደማረጉ ግራ ገብቶኛል። ሩታ እያዳድስ ባህሪዎች አምጥታለች እና ፕራንክ ነው እንኳን እያልኳት መቀበል አልቻለችም እና ትንሽ ግራ ገባኝ። አሁን ገብቼ ራሱ ምን እንደምላት አስጨንቆኛል። የምትሰማኝም አይመስለኝም። አንዳንድ የሩታ በቃ ስትናደድ ችግር አለባት። ቶሎ መጣላት፣ ማኩረስ ትወዳለች እና አሁን በምን አይነት መንገድ ነው የምናስማማት የሚለው ነገር፣ ምን ልበላት ግና፣ በምን ላስማማት ትንሽ ግራ ያጋባል። አይታችኋል እንዴት እንደሆነችብኝ ማለት ነው። ቅድም እና ከመቼው በቃ የልዋ ጥግ የምታዩት ማለት ነው። መኪና አለ አረ እኛ መኪና ግን በራይድ ነው የመጣችው ፋሚሊች እና ሰው እኮ ቢያንስ አኩርፎ በቃ በራሱ መኪና ቤት ድረስ ይመጣል። እሷ ግን በራይድ መጣች፣ ከዛ ገባች። የሁሉ ነገር አላውቅም። ጥበቃውን ስጠይቀው አሁን የመጣችው በምን አይነት መኪና መጣች ስለው በራይድ አለኝ ማለት ነው። እና እስኪ ገብተን እና ባብላት። ማባበልም ደግሞ አንዳንዴ ይጨንቃል እና ይመስለኛል እርጉስ ስትሆኑ ብዙ አይነት ባህሪ ይመጣል እና የተማርኩት ነገር ቢኖር ምንድን ነው ከዚህም በኋላ ፕራንክ መድገም የለብኝም ብዬ ያሰብኩኝ እና እርጉስ ከሆነች በኋላ ብዙ አይነት ባህሪ ያመጣችሁ ማለት ነው ምልበላችሁ በቃ ከምላችሁ በላይ ያስጨንቃል ባህሪዋ ግን ደግሞ እንደ ባህሪዋ ደግሞ መያዝ ግዴታ አለብኝ ፋሚሊዎች እና ያንጫንጫታል ታኮርፋለች ትንሹን ነገር እንደ ትልቅ አርጋ ታገነዋለች ምናምን ምናምን ነገር ና የሀያ ነገር ትንሽ ይከብዳል። እንዴት እንደምችለውም ግራ ገብቶኛል። ብቻ ፈጣሪ ይርዳ፣ ባሉ ይህንን የምችልበት አቅም ሚስጠኝ እንጂ ሩታዬ በጣም ከባድ ሲሆናለች። በሚዶች ኃይለኛ ሆናለች። እስኪ እንግባ፣ እንለማመጣት ለማመጣት እንደፈረደል ማለት ነው። አይታይ ብቻ በሩን እንዳዘጋብኝ ይፈራሉ ፋሚሊዎች።

እንደለምሩም ለምሮ የምታቆርስኝ አላቆርኩ እህ አላቆርኩ። እና ታዲያ ለምሮ ጥለሽን በራይድ የመጣሽው ፕራንክ ነው እንዴ? አንቺ ፕራንክ ስታረጊ ችግር የለውም፣ ምን ፕራንክ ሳደርግ ግን ፕራንክ ነው፣ ስቀልድ ነው። ያው ሁሉ ነገር ያወራሁት ሰቀልድ ነው። በቃ ተናግረ ሰው ይከፋዋል። ላይ ከፋም አይባልም ግን ብለህ የፈለከውን ነገር ሚዲያ ላይ አውረታ ስታበቃ ነው እ ፕራንክ ነው እኮ። እሺ፣ አንቺ ፕራንክ አድርግሽኝ አታቂም። ከባድ ነገር አላቅም። ይቅርታ እሺ። በቃ ይቅርታ እሺ። ምን ላድርግ? ልቀጣልሽ? እሺ፣ ደስ ያለሽን ነገር ልቀጣ እኔ ራሴ ማለት ነው እኮ። እሺ፣ ይቅርታ ፕራንክ ነው። በቃ ፋሚሊዎች ቢያንስ ፕራንክ ነው እንኳን ስላት አትረዳም። እያያቸዋለሁ ፕራንክ ነው የምር ፕራንክ ነው። ጌታ ነው የተቀለደ ሽሆን አንቺ ላይ አኩርፊሽ ምናምን አይደለም እንዴ? ምንም ፕራንክ የለም። እንደዚህ አይነት ፕራንክ ማይመስል ነገር ታወራለህ እንዴ? ጭራሽ ውሸት። እሺ በቃ አልቀጣልሽ፣ የፈለግሽውን ቅጣት አሁን አንተ አይደለ እንዲባል የፈለግከው መጀመሪያ? እኮ በቃ እሱን እኔ አውቄ ነው። ይቅርታ እኮ እኔ እኮ ነገራቸዋለሁ። ይኸው እና ፕራንክ መደራረግ የለብንም ማለት ነው። ፕራንክ መደራረግ የለብንም ማለት ነው። አዎ የለብንም። አንተ የልብህን ተናግረን እንዴ ውሸትን እኮ ማለት ጭራሽ ውሸት እኮ ነው ያወራከ የነበረው። ምን ምን ብዬሽ ዋሻውሽ? ምን ብዬሽ ዋሻውሽ? ግን እኮ አንዳንድ እውነት አለ። በመጀመሪያ ደረጃ እዛ ከሜድሽ በፊት ቴስት አርገሻል ማለት የውሸት ነው አይደለም። በቃ እኔ አውቀሻለሁ እንደዚህ የምትሆኝው ምን ማለት ነው። እኮ በቃ እኔ እሱን አንቺን ፕራንክ ለማድረግ ለማስደንገጥ ነው ሁለተኛ ደግሞ ወሩ ለእኔ ተደበቀ ምናምን የምትለው አንተ እኮ መብትህ ነው ማወቅ። ማንም የደበቀ የለም እዚህ ጋር እያስመሰልክ ነው። ውሸት ነው ነጭ ውሸት። ነጭ ውሸትማ የለም እኮ ጥቁር ውሸት እንጂ ፕራንክ ነው እኮ ያልኩሽ። ነው እኮ ነገር ምንም

ይቅርታ አድርግልኝ በግድ ነው እኮ እሺ ይቅርታ አድርግልኝ እሺ ቢያንስ እሺ ልቀጣልሽ ከፈለግሽ ላይ እንደ እኔ እኮ በጣም ማሳዝን ሰው ነኝ እንዴ የምር ስንት ሰው እንደማሳዝን ብታይ አሊያም ብዙ ሴቶች ይበሉብሻል እኔን ማለት ነው ይምጣ እሺ ምንካላቸው ምን ታረጋቸው ይሞክሩኝ ምን ታረጋቸው

እንዴማብቴ መሰለኝ እዚህ ጋር ተዝቅዝቀህ ቁም። በቃ እኔ እርጉ ሴት ባሏ ብዙ ጊዜ እግሯን ሲያጥባት አይቻለሁ ቪዲዮ ላይ እና እግርሽ እነሱ ግራቸው ቆሽሾ ነው። እኔ አልቆሽሸም፣ ዞር በል እዚ አልፈልግም። ሳኩ መሰለኝ። ኧረ በእግዚአብሔር እኔ ላሳዝነሽ፣ በእናትሽ በቃ እግርሽን አጥቤሽ ተንከባክቤሽ ምናምን ከዛ ላስተኛሽ ስለዚህ ተጨማሪ ማለት ነው። እስከዛ ውሪያቸው መጣሁኝ። ሰላም በያቸው። እሺ ቅድም ስራ አኮረፍ፣ አሁን በስነ ስርዓት ፈታ ብለሽ ሰላም በያቸው። እኔ ቅድምም በስርዓት ነው ሰላም ያልኳቸው እኮ። አሁንም በሰላም በስነ ስርዓት ሰላም በያቸው። እሺ እኮ በዚህ ልክ እንታረቀ? እንዴ እንታረቀ፣ ከቅጣት በኋላ፣ ከቅጣት በኋላ። አንተም ተመካክራችሁ ነው እንደዚህ የምታረጉት፣ የልባችሁን ሳያብጣችሁ ስታበቁ እዚህ ሸንጉሊቴ ላይ ያጣጣሙ። እሺ ጋይስ፣ እንዴት ናችሁ? ቅድምም በስነ ስርዓት ሰላም እንዳላችሁ አናዱኝ ሄደ አናዱኝ ሄድኩኝ ማለቴ። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እማይሆን ነገር እየቀባጠረ ይው ገና ከሆነ እያበሳጨኝ ነው። ምን አገባኝ ይሆን ነገር ቦንግር አለቁ አንድ ነገር ሉንና አለቁ እና ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ምንም የዋሾት ነገር የለም። እኔ እነግረዋለሁ ሁሉንም። ሲቀጥል ደግሞ ለዶክተር እንዳትናገር ብለሽ ምናምን ያለኝ ሁሉንም ነገር ውሸቱ ነው። እሺ፣ እኔ መብት ሲጀመር፣ ግዴታው ነው። ከመብት አልፎ ግዴታ ነው። ይሄ ለእናት ብቻ የተሰጠ ሳይሆን የአባትነትም ግዴታው ጭምር ነው። ወሩን ማወቅ ሕክምና መከታተል ምናምን ሁሉንም ነገር የማወቅ ግዴታ አለበት። ስለዚህ እኔ በምንም ተአምር እንዳያቅ እንኳን ብፈልግ የማወቅ ግዴታ ስለሆነ እኔም ያንን ነገር ማድረግ ስለማልችል ተነግሮታል ማለት ነው። እሱ ውሸቱ እንዲያበሳጭ ፈልጎ ነው። ትንሽ ከተረጋጋ በኋላ ነው እንትን ያልኩት። እዚህ መጥቼ ጥየውን የመጣሁት በራይድ ብቻዬን፣ እንትን ቢለኝ ቢጠራኝ ምን ቢለኝ ሊሰማው አልቻልኩም በራይ ድርጥየውን የመጣሁት እና ብቻ አናደኛል፣ ግን በቃ ይቅርታ አድርጌለት አለሁ። በደንብ ይቅርታ ማድረግለት ግን ከተቀጠ በኋላ ነው ማለት ነው። እናንተ ግን ቆይ እንገናኛለን። እናንተ እሺ ፕራንክ እንዴት እንደሆነ ነው ማሳያችሁ፣ ጠብቁ። አንተም እሱም ደህና አድርጌ ነው የሚበቀላችሁ። እነዚህ ያስከጥሉ ለማንኛውም ከዛ ውጪ ምን ያሻችሁ ነገር አለ መሰላችሁ? ተናግር ያለውኝ ቴስት ያደረግሽው እዚህ ለሁለተኛ ጊዜሽ ነው አውቀሽ ነው ምናምን አይደኝም። እሱንም አላቅ እንደነገርኳችሁ ነው መጀመሪያም ሳውራ እንደሰማችሁስ ነው። ምክንያቱም እኔ ቀደም ባቅ ኖሮ እኔ እንደዚህ አይነቶች አይነት ስህተቶችን አላደርግም ነበር። ጨጓራዬን አሞኛል እያልኩኝ ራስ ምታት ያዘኝ እያልኩኝ መድኃኒት እየጠቀምኩ ነበር ስለዚህ እነዛ ነገሮች በፍጹም አላረግም ነበር። ባቅ ኖሮ ማለት ነው። እንዲሁም ደግሞ እንትን ይሄ ግመል ላይ ስትወጡ ምናምን በጣም ይነጣል እና ያማል። ጥሩ አይደለም። እንደገና ደግሞ ባይ ዘ ዌይ ሚስቶቻችሁን ተንከባከቡ ይላል ቃሉ እና ዛሬ ደግሞ ኬት ነው ያመጣው ይህንን። እንክብካቤ ያስፈልጋታል ሚስት በባህሪዋ በጣም ስስ ነች፣ ስስ ጎን አላት፣ እና ብልህ የሆነ ሰው ያንን ስስ ጎን በደንብ ማግኘት ይችላልና። እና አንዳንድ ጊዜ ጎንበስ ማለት ትንሽነት እንዳይመስላችሁ፣ እሺ፣ ትልቅነትን፣ ትልቅነት ጭምር ነው። እና አሁን ጎንበስ ብዬ ስላጠብኳት እኮ ረሳ፣ እግሬ ያልቆሸሸም ስላል ደስ እንዲልሽ ነው ማጥበሽ። እና ትንሽ ሆኛ አይደለም፣ የኔ ውድ፣ ስለምወድሽ ነው ማጥበሽ እና ይቅርታ እንድታደርጊልኝ አንዳንድ ሰው እንደዛ ይመስለዋል። እና ለሰው ነው አንተ የምታስበው፣ ራስህ የመሰለህን አታደርግ። የመሰለ ነው የማደርገው ግን ደግሞ ማለት ነው። ይቅርታውን ታደርግልኛለሽ እ ከጠብኩሽ በኋላ ያስማማናል። አስቤበት ምናምን በጣም ያምራል። እና ልክ በእኔ እግር ነው የወጣው እና በእኔ ሰዓቴ ላይ ውሃ እንዳይገባ

እግርሽን እኔ ነኝ የማጥብሽ። እሺ ሆዷ የገፋ ሲመጣ እግሯን እኔ ነኝ የማጥበው። አሁን ኦልሬዲ ስለጀመርክ በዚህ ነው መቀጠለው። ለማንኛው ሁልጊዜ ገና ሳደርሽም በደምብ ትንሽ ገፋ አሽን ጉሊቴ ነው ገፋ እያለ ሲመጣ ነው እኔ የተባልኩት። እርግዝና ገፋ እያለ ሲመጣ ግዴታ እግራቸውን ምናምን መታጠብ ስለማይችሉ ውኃው ይቀዘቅዛል፣ ውኃው ይቀዘቅዛል። አዎ እና ግዴታ እኔ ነኝ ማጠብ ያለብኝ ማለት ነው። ፋሚሊዎቼ ያለ ማንኛውም ፈጣሪ ይርዳኝ ለማጠቡ ምለምንም ዋና አርታዬ ለዛ ክብር ብቻ ትብቃለኝ እንጂ እኔ እሷን ማጠብ አቅጥኝ

መሬት እግርሽ እዳመጭ እና እዚህ ላይ ታረጊና፣ ከዛ ለስላሴ እንዲኖረው እግሯ ለስላሴ በደምብ እንዲኖረው እችን ትቀቧት አላችሁ ማለት ነው። ከዛ በቃ ዋው፣ እግሯ በጣም ነው የሚያምረው። ባይዘው ብሄሩታ ማለት ነው። ትቀልዳችሁ ነው። እሺ፣ ከኔ ይሻላል አልኳችሁ። አታምሩት

የበሬን እኮ ነው። የኤፍሬም እግር ማለት የሩታ ሁለቱ እግር ተደምረው እንደማለት ነው። ሰቃል እንድመስሏችሁ ነው የኤፍሬም ቁመቱ ርዝመቱም። እኔ ዩኒስኮ ላይ መመዝገብ አለበት፣ ከተቻለ የዓለም ወይንም የኢትዮጵያ ዩኒስኮ ላይ መመዝገብ እንጂ ስን ቁጥር ነው ምናምን ወይ ትልቅ ነው በጣም ደግሞ በዚህ ዘመን ውሸት በጣም ሆናል እንዴ ማማ ደግሞ አርባ ሦስት ቁጥር ጫማ አለ ለመሆኑ እና እስከ አርባ አምስት እንዳላት ታውቂም እንዴ እውነት ጌታ ነው ያውቃሉ እስከ አርባ አምስት ድረስ ጫማ አለ እስከ አርባ አምስት ቁጥር ታድለው ታድለው ሊበሉበት እና ለማንኛውም በእነሱ ዘመን ማለት ነው በእነሱ ዘመን ይሄ ምንድን ነው መሬት በእግር ተለክቶ የሚገዛው ታድለው አስራ አምስት ቁጥር እግሮች አስራ አምስት አንድ ሺህ ካሬ ገዛ፣ ይደርሳቸዋል። ሚስትን በቀላል ነገር አታልል ይቻላል ነው ማለት ነው። እግዚአብሔር ወንድ ልጅ በጣም እልኸኛ ሲሆን በጣም ከሴት መራራቅ ይመጣል እና ምን እንደተረዳው ታውቃላችሁ? አንዳንድ ጊዜ አእምሯችንን ቀለል ለማድረግ ነው እንጂ ያው አሁን በቀላል መንገድ እንደዚህ መታረቅ ቻልኩኝ ማለት ነው። እና የኔ ውድ ቅርታም ካደረግሽልኝ ደስ ብሎኛል፣ ስላደረግሽልኝም በጣም አመሰግናለሁ። ግን ደግሞ የትናንትና ያወራዎችን ሀሳብ ደግሞ ብትስማምልኝ ሞሬ የተሻለ ነው። ነገ ነው የምሄደው። ስለዚህ ፋሚሊ እሷ አምስት ቀን ለአስር ቀን ካልሆነ አልፈቅድም ነው እያለች ያለች። እኔ ደግሞ አስራ አምስት ቀን ነው የምቆየው። ስለዚህ እርታዬ፣ የኔ ፍቅር ስወድሽ ፍቀጅልኝ። አንደኛዬን አስራአምስት ቀን ቆይችን እንጣ እኮ አቃለኝ እኮ። ግን ደግሞ ይሻልሻላ አሁን ደግሞ አልታስተሄድ የበለጠ ነው። እንዲህ በቤተሰብ እኔ ደግሞ ግዴታ መሄድ አለብኝ። ሁለታችን የሚጠቅመንን ነገር ለማስተካከል ነው የሚሄደው። ባይ ዘ ዌይ ሲሄድ የሆነ ነገር ለማስተካከል ነው ለእናንተም ሰርፕራይዝ አላችሁ። እኔ ሄጄ አስራ አምስት ቀኑን ጨርሼ ስመጣ እንግዲህ ወደ እናንተም የምናመጣው ትልቅ ሰርፕራይዝ ይኖረናል ማለት ነው ፋሚሊዎቼ። ስለዚህ ብታዬ እሺ ብለሽ ፍላጎት አሳኪልኝና አስራ አምስት ቀን ቆይቼ ልምጣ። ለምን ባዶ ቤት ኦዲንስ አለ፣ ቪዲዮ ተቀርጭላቸዋለሽ፣ ከዛ ኦዲንሶችሽ ኮሜንት ጽሁፍልሻል፣ ላይክ ያደረጉሻል። ስለዚህ ከነሱ ጋር እያወረሽ ምናምን ትጠብቅኛለሽ። አስራ አምስት ቀን ማለት እኮ ነገር ነች። አረ ቤተሰብ ዋና የምንሄድበት ፐርፐዝ ይሳካ ነው የሚባለው እንጂ አስራ አምስት ቀን ማለት በጣም ጥቂት ነች ማለት ይቻላል። ስለዚህ እሺ በይ። ይህን ደግሞ ያው ቤተሰብ እኔ ብቻዬን አይደለም የሚሄደው፣ ሌላም ሰው አለ። ምናልባት አብሮኝ ሄዶ ግን ቶሎ ነው የሚመጣው። አሁን ፍሬም ከኔ ጋር ይሄዳል። ሄዶ ግን ቶሎ ይመለሳሉ። ይህ ፍቅር ስለማንቆይ አስራ አምስት ቀን ቆይተን እንመጣለን ማለት ነው። ስለዚህ እንዳይደበራት ቤተሰቦቼ ሁላችሁም ላይክ አድርጓት ሰብስክራይብ አድርጓት እስከምመጣ ድረስ ሁለት መቶ ሺህ ያስገብታቸዋል። ከዛ እኔ ደግሞ እንግዲህ ሁለት መቶ የገባችበትን አከብርላታለሁ ማለት ነው ቤተሰቦቼ፣ እና ያስማማናል አይደል? ታይ ፕሮሚዝ። በኋላ ማልቀስ ምናምን ካሜራ ሲቋረጥ መጨቃጨቅ ማልቀስ አይቻልም። ነገ እሄዳለሁ፣ ትሸኝኛለሽ፣ አለቀ። ያስማማናል? አያስማማንም? ያስማማናል? አያስማማንም አስራአምስት ቀን ሙሉ ነው ምስማሙ። አስራአምስት ቀን በቃ ተስማሚ እና ለሁለታችንም የጠማን ነገር ነው። ቤተሰብ እና እናንተ ነው ሰርፕራይዝ ለማድረግ ነው የሚሄደው ለሌላ ነገር አይደለም። ስለዚህ የግድ መስማማት ደግሞ አለብሽ ይቅ አስራአምስት ቀን ማለት እኮ ባይዘዊ በጣም ትንሽ ናት፣ ነገበያት። ስለዚህ ዋናው እስከዛ ድረስ ሰላም ሁኝልኝ ሩታይ እንዳይደብርሽ ተስማምተሻል። እሺ ለማንኛውም ፋሚሊዎቼ እርታዬም ተስማምታለኛለች። እን እንዴ ከፍቶሽ ደስ ብሎሽ ነው? ደስ ብሎሽ፣ ደስ ብሎሽ እንዲከፋሽ ምናምን አልፈልግ አለም። ሁለታችን የምንሄድበትን ጉዳይ እቀራለሁ ማለት ነው። አይ እንደዛ ካልነ በቃ እኔም ላንቺ ተብሎ ፕሌን ከቤት ጀምሮ ከዛ ወደዛ ከባድ ነገር የግል ሄሊኮፕተር እግዚአብሔር ያደርሰናል። ባይዘዌ ጥሩ ነገር መመኘት ጥሩ ነው እና ያርገው። አንድ ቀን ዋንዴ የግል ሄሊኮፕተር ይኖረናል። ዋንዴ ማለት ነው። ምናልባት ይህንን ቪዲዮ የሚቀመጥ ይሆናል። አብዛኞቻችሁ ልታስታውሱት ትችላላችሁ። እና አንዳንዴ እንደ ቀልድ የምናወራቸው ነገሮች እግዚአብሔር ብሎ ግን ሪል ያደርገዋል። አንድ ቀን የራሳችን ሄሊኮፕተር ሊኖረን ይችላል። እየሳቅሽ ነው ቀልድ ሊመስልሽ ይችላል። ለሰው የማይቻል ደግሞ ለእግዚአብሔር ይቻላል አለ። ስለዚህ ለፈጣሪም የሚሳነው ነገር የለም። የትኛውም ሰው ሀብታም እሆናለሁ ብሎ አይደለም የሆነን ስራ የሚጀምረው። ስለዚህ ፈጣሪ ግን ብሎለት መንገዶች ሲያሳካለት ትልቅ ቦታ ይደርሳል ማለት ነው እና ሩታዬ፣ ለማንኛውም በሀሳቤ ከተስማማሽልኝ እሄዳለሁ ነገሮችን እናስተካክላለን። ዛሬ ሆነ አህል ዓመት ደግሞ በግላችን ሄሊኮፕተር የማደርስሽ ይሆናል ብታገራ ማለት ነው። ስለዚህ በቀጣይ እንግዲህ አይታወቅም፣ እንግዲህ ቡታጀራ ላይ የምንገናኝባቸው ነገሮች ብዛት ሊሆኑ ይችላሉ። እሱንም ጉዳይ ነው ላስተካከል የሚሄደው። ሩታዬ ከመወለዷ በፊት መሆን ያለበት ነገር አለና እዛ ማስተካከል አለብኝ። በቅድሚያ እዛ አስተካክል ከመጣው በኋላ ብቻ ብዙ ሰርፕራይዞች ይኖሩናል። ፈጣሪ ይከተልህ በሉኝ። እና ሩታዬ በጣም ወድሻለሁ፣ አከብርሻለሁኝ። ይቅርታዬንም ስለተቀበልሽ ደስ ብሎኛል። ጨርሻለሁ። እስከዛ ማውራት ትቻለሽ። ከወደ ትጋልሽ ቆይ፣ እንዳትሄድ ለምን? ቆይ እነዚህ ለመሳሳኩ እግርሽን ያጠብኩበት ምናምን። እንግዲህ ጋይስ፣ ይቅርታውን ተቀብያለሁ። እግሬንም ተጠብ ያለው ግን ደግሞ በቃ አስራ አምስት ቀን በሙሉ ሊቆይ ነው። ምንም ማረግ አልችልም። ተስማምቻለሁ ማለት ነገሩን ነግሮኛል። በመጀመሪያ ማለት መሄድበትን ጉዳይ አውቅ ያለሁኝ ግን ደግሞ አስራ አምስት ቀን ሙሉ መሆኑ ደግሞ አስደበረኝ። አስራ አምስት ቀን ሙሉ ቆይቶ ሲመጣ አስባችሁታል? ግን ይደብራል። ከእሱ ጋር የሚሄዱ ጓደኞችም አሉት እና ቤት ብቻዬን ነው ምቆየው ጭር ይላል ምናምን። በእርግጥ ሰው አይጠፋም፣ ግን እንደሱ የሚሆንልኝ የለም። ስለዚህ ትንሽ ይደበረኛል እና ግን እናንተ ስላላችሁም አጽናናለሁ። ኮሜንት አድረጉልኝ ያላችሁ ምናምን። ከቻልኩኝ ቪዲዮ ሰርቼ ፖስት አድርግላችኋለሁ፣ ካልቻልኩም እንግዲህ አልቻልኩም። ሞክራለሁ ግን ለመስራት ምናምን ሞከራለሁ። ምን እያለቻችሁ ነበረ? ፋሚሊዎች ባይዘዌ። በዛው አጋጣሚ ቡታጀራ ላይ ሰርግ አለ። የማን ሰርግ እንደሆነ አልነገራችሁም። እዛ ሴት ነው ማሳያችሁ። ቡታጀራ ላይ በዛው ሰርግ አለ። የራሴን ጉዳይ ለማስተካከል ነው የምሄደው። በዛው ግን ሙሉ ፋሚሊ እምረውሎብን ጋሽዬ፣ እኔ፣ ኤፍሬም፣ ሀይሚ ተሰብስበን እንመጣላቸዋለን። እንዲሰብሰብ ብለን ከመጣን ቆይተዋል እንግዲህ። እሺ ለማንኛውም፣ እዛም አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እንዴ ማደበረሽ እንዴ አርልማ እና ከራሴም ጉዳይ ባለፈ ሌላም የሚሄድበት ፕሮግራም አለ። ለማንኛውም እንዳይደብርሽ ታ እኔ ከደበረሽ ማለት ነው። የእውነት ነው የምልሽ። ሁሉንም ነገር ትውል ታድርግ ተውውና መሄዱንም ምኑንም ከዛ በቃ እዚሁ እቀምጣለሁ። ይሄ ነው የሚያስማማሽ? እና ታዲያ ፈታቢያ ታዲያ እሺ ኮርፌሽንም አልችለውም እንግዲህ፣ እንዲ ከዚህ በላይ መመያታ ኮርፌ ያለይቅርታ እዚህ ጋር ክትባት ተወግታለች፣ እና ለዛ ነው የእውነት ዶክተሮም። እንግዲህ ለትንሽ ጊዜ ነው ሩታ፣ ይህናልፈዋለን። አንዳንዴ የጋራ ነው ህማችን። እሺ እኔና የሩታ እና የአንቺ ብቻ ሳይሆን የኔም ነው። አንቺ ስታመም የኔም ያመኛል። ሲከፋሽ ይከፋኛል። ሲደብርሽ ይደብረኛል እና ሩታ አረ፣ እሺ ብቻ ዋና በምንም ምክንያት ይሁን አንቺም ፈገግታ ነው የምፈልገው እና አንቺ ብቻ ደስተኛ ሆኚልኝ የምፈልገው እሱ ነው። እና ለማንኛውም ፋሚሊዎቼ ሩታዬን ተንከባከቡልኝ። እዚህ ያላችሁ እየመጣችሁ ጠይቋት። እና ጨርሻለሁ እንግዲህ። ሩታ የምትጨምር ነገር አለች ጓደኛ ሁለት ጓደኛ ላይ ትልቅና ትንሽ አንዷ አችትነች ልጅነት ሩታ ኮገና ልጅነት ራሳ ጨረሻ ሲሆነኝ እና አሁን እኔ እንዴት አረጌ ሁለት ልጆችን እንደማሳደግ ትንሽ ሀሳብ ሆኖብኛል። እኔ ሀሳቡ ሆኖብኛል። አስቡን አሁን በአሻንጉሊት መጫወት ጀመረች ልክ እንደ ሕፃን። እሺ ለማንኛውም ፋሚሊቻችን ስንታረቅ ደስ ብልኛል። ርታይም ስንታረቀችኝ በጣም አመሰግናል እኔ ፍቅር እና ቤተሰብ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በቀጣይ ፍታጅር እንገናኛለን። መልካም ቆይታ ይሆንላችሁ። እኔም በድንገት በአስማት ልመጣ እችላለሁ፣ አይታወቅም። ሩጣ እግዚአብሔርን ተሳስቶሽ እንዳታደረጊ፣ በአስማት ተሳስቶሽ እንዳታደረጊ። ሩጣ እውነት የማይሆነ እናንገባ በኋላ ደግሞ ከሌን ጋዜቼ እመጣለሁ። የምሬ ነው። ይቀሉ ቀል ነው፣ ግን ደግሞ አይቻልም መምጣት እሺ አይቻልም፣ አይፈቀድም እንጂ ከፈለሽ ከትንሽ ጊዜ በኋላ መምጣት ማይሄድም መምጣትም እንችላለን። አሁን ግን ባለሽበት ሁኔታ አንቺም ለምን መንገዱ አንደኛ ፒስታኑ ነው፣ ላንቺ አይሆንም፣ በጣም ያስጠላል። እዚህ ራሱ በእኔ መኪና ሆነሽ እንዴት ነው የምትሳቀቂው? ከዚህ ሁሉ ቢቀርብሽ ይሻላል። እና ቤተሰቦቼ በጣም እንወዳችኋለን፣ እናከብራችኋለን። መልካም ቆይታ ይሆንላችሁ።